ልጅ ከዚህ ቀደም ሙሐመድ አንዲትን አሮጊት እንጨት ተሸክማ ስትሄድ እንጨቷን ተቀብሎ ሲሄድላት ያቺ አሮጊት ስለ ሙሐመድ መጥፎ ነገር ስትናገር እኔ ነኝ እሱ ሰው ሲላት ከዛ እስልምናን እንደተቀበለች ምናምን ነገር ተረት ተረት አወርቶ ነበረ። ውሸት እንደሆነን ገነት እንደምገባ ሙሐመድ እንደነገራት ምናምን ነገር ተናግሮ ነበር። ያ ታሪክ ውሸትና ሴትዮዋ ገሃነም እንደምገባ እንጨት ተሸካሚ ብሎ እንደሰደባት ጭራሽ እሱ እንደረገማት አሳይቻችሁ ነበረ ጀሌዎቹ ያው ሙስሊሞቹ ለመሸፋፈል ሁለት ሰዎች ናቸው ታሪኩ የተለያየ ነው ምናምን ብለው ብዙ ቪዲዮ ሰርተውብኛል አንዳቸውም ግን ሁለት ታሪክ የሁለት ሰዎች ታሪክ መሆኑን በመረጃ ይቦገቱኝ የለም ዛሬ ደግሞ ስለ ጅኒ ያወራዋለ ታሪኩ ምንድነው እሱ ሴትየዋ ጅኒ እንዳለባት ሆና ጅኒው ደግሞ የሚወጣው ከወጣ ባሏ ላይ እንደሚያርፍ ይህንን ያለችበት ምክንያት ደግሞ ሶላት እንዲሰግድ እንደዚ አይነት ነገር ተናግሯል መጨረሻ ላይ ግን ሰውየው ባልየው ማለት ነው ሶላት ሰጋጅ ይሆናል። ሴትዮዋ መጨረሻ እሷም ጅኒ እንዳለለባት ጅኒ እንዳለካት ይህንን ለስግደቱ ብቻ እንደተጠቀመችው ተናግሯል። ይህ የእስልምናን አስተምሮ ገደል የሚከት ነው። ይህ ታሪክ እውነት ቢሆን የእስልምናን አስተምሮ ገደል ውስጥ የሚከት ነው። ምክንያቱም ነብዩ ያለው እነዚህ ነው። የሙስሊሞቹ ነብይ ማለት ነው። ሳይ ሙስሊም 28 14 ኤሌ እነዚህ ላል there ነን አመንገስቲ ዊዝ ሁም ኢዝ ኖት አን አታች ፍሮም አመንግስት ጂን ኦር ዴበል ከናንተ ውስጥ ማናችሁም ጂን ወይም ዳቢሎስ ያለካው የለም ይላል። ያለካው ማንም የለም። ይ ካምፓንን ሰድ አላስ ሜሴንጀር ዊዝ ዩ ቱ ባለደረቦቹ ምን ይሉታል? ያለ መልእክተኛ አንተንም አሉት ራፖኒ ሴድ የስ አዎ፣ እኔም ጂን አለብኝ አጋንንት አለብኝ። ማነትን ያለው የሙስሊሞቹ ነቢይ የሙስሊሞቹ ነቢይ እኔም ጂን ወይም አጋንንት አለብኝ። ዴን በት አላህ ሄልፕ ሚ አገኒስት እንደ ሰው አምሴ ፍሮም ሂዛንድ እንደ ሂ ደዝኖት ኮማንድ ሚ በት ፎጉድ ምናለ ከዛ ነገር ግን አለ አላህ እኔን አግዞኝ ወይንም መረድቶኝ አጋንንቱ ወይንም ጅኒው መጥፎ አያሰራኝም፣ የሚያሰራኝ መልካም ነው አለ። ስለዚህ በእስልምና አስተምሮ ሁሉም ሰው ጅኒ አለበት፣ ሁሉም ሰው ሴጣን አለበት። ነገር ግን እኔ የሚያሰራኝ ጥሩ ነው አለ። ሰላት ጋር በተያያዘ ደግሞ ላወራኸው የነቢዩ ላይ ባክፋይር እናደርገው ቶፒክ ሳያል 14

ሴጣንህ እየተወህ ይመስለኛል። ለሁለት ለሶስት ቀን ሴጣንህን አላየውትም፣ ትለዋለች። ይህን ጊዜ መሐመድ መገለጥ መጣልኝ አለ። ቁራን አወረደ። ምን ሚል? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታህ አላሰናበትህም አልጠላህምም የሚል ሱራ 93 ከቁጥር 1 እስከ 3 ድረስ ያለው የቁራን ክፍል ወረደ። ስለዚህ የሙስሊሞቹ ነቢይ ራሱ ሴጣን ወይንም ጂን እንዳለበት ተናግሮ ጂን እኮ የለባትም ነበር እሷ ልትላችልም ይ በደማችሁ ውስጥ ደም ትቧችሁ ውስጥ ደም እንደሚዞረው ሴጣን በደማችሁ ውስጥ ይዞራል ብሎ የተናገረ ነው። ማንም ሙስሊም ሲወለድ ጀምሮ ሴጣን ነክቶታል ተብሎ ይታመናል። ይኸው አዲሱ ስለዚያች ሴትዮ ሴጣን ጂን የለባትም፣ አልነካትም ነበር ምናምን ተተረት የስልምናን አስተምሮ ገደል የሚከት የነብዩን አስተምሮ ሐሰት የሚያደርግ የልጁ ንግግር ትክክል ከሆነ ነብያቸው ውሸተኛ ነበረ። ነብዩ እውነተኛ ከሆነ ደግሞ ይሄ ልጅ የተናገረው ሐሰተኛ ይሆናል። እንደነዚህ አይነት ቪዲዮች የምንሰራው ለልጆቹ ምላሽ የሚያስፈልጋቸው ሆነው ሳይሆን እንደነኛ አይነቶቹ ፍርፋሪ ተጥሎላቸው ውርውር የሚሉት ነገር ግን የኛ ክርስቲያኖች በዚህ አጋጣሚ የእስልምናውን አስተምረው እንዲያውቁት ለማድረግ ነው። ቃል ዘማርያም ዘለቀ ይህን ዓለም ወዶ የሄደው ትናንትና ከኛ ጋር ጌታን አመልካለው ጌታን አገለግላለሁ ሲል የነበረ ሰው ማለት ነው። ይሄ ደግሞ ንሳ አባቱ ናቸው በቦሌ መድኃኔ ዓለም ቤተ ክርስቲያን ዛሬ ክርስቶስን ክዶ ሄዷል ማለት ነው። ዓለምን ወዶ ሄዷል ማለት ነው። ወይ ቀንድ ሰሙልኝ። የድንግል ማርያም ጥበቃ፣ የመላእክ ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት ሁለት ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። ይኸውልህ የዚህኛውን ፊት ይልኝ በደስታ ተጠለቅልቆ ጥርስ በጥርስ ሆነው ወይስ አፍሮ ተሸማቁ፣ እፈሩ፣ ተሸማቀቁ፣ እዘኑ። ይኸው ፊታቸውን የሚነበበው ገጽታ ይሄም ይህችም አቀርቅራ የታክሲ ተራ ልጅ እ እኔ ጌም እየተጫወተች ነው። ምናልባት ምን ይታወቃል? አንድ አበባ አንድ አበባ አንድ ቦምቦ ሊኖ እያለ ይሆናል። እዚህም አይታወቅም። ሺሚያዚ ለአንተ ክርስቶስን የምትሰማ ከሆነ ወዳጄ፣ ኧረ አንተ በስመ አብ ልዩ ነህ፣ የምር ልዩ ፍጥረት አንተ ነ ሙዲ ይዛል እ ቀሲሱም እዚህ ይኸውልህ እንትን ብለውልሃል እሳቸውም አቁርፈዋል። የሰላሳ ዓመት የሃያ ዓመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኛኛውም ላይ ፈገግታ አይታይም። ዋናውም ላይ ፈገግታ አይታይም። ቆርቦ የወጣው ሰውዬ እንዴ! አሁን አሁን ቅዱስ ቁርባና ቁርባችሁኛል ነበር እንዴ? ና በቃ፣ እንዴት ነው? ውሸት እንዘምር ወይ ስናልቅስ፣ እንዴት ነው ማንሽ እህቴ ትንቧለል። አንዳቸውም ላይ የደስታ ፊት አይነበብም። በሰማይ ደስ መላእክት ደስ ተሰኙ ምናም ነገር ብሎ ሊል ይችላል። እንዲህ ነው የሚያዋርዳችሁ። ጌታ ኢየሱስ ማለት እንደዚህ እንደዚህን ነው። አንገት የሚያስደፋ በጽድቅ መንገድ አይደለማ? ማናችሁ ደምረውን ወንጌል ሰብካችሁት፣ አንዳችሁም ወንጌል እናንተ ቤት የታለና፣ ስለ ኢየሱስ ክርስቶስ ምን ወንጌል አለና። በተቻላችሁ አቅም ስለ ጌታችን ኢየሱስ በተማማርም ቁጥር እንደው ስለ ክርስቶስ ይወራል አይነት የሚመስል ነገር ድራማ አትፍጠሩ። የጣይ የሚቀርት አድርጉልኝ። ድራማ አትፍጠሩ። ልክ ቤተክርስቲያን እንደማታወራ አታስመስሉ። በጌታ አታስመስሉ ድራማችሁን የያዙትና የያዙትና የእግዚአብሔርን ቃል ለመማር ሞክሩ። እሺ፣ የእግዚአብሔርን ቃል ለመማር ሞክሩ እና አሁን የተጠመቀ ነው የሚባለው ተጨነቀ ነው የሚባለው ይሄኛው ተጠመቀ ይሄኛው ተጨነቀ። ተጠማቂ ተጨናቂ፣ እግዚኦ፣ እግዚኦ፣ እግዚኦ፣ ተጠማቂ ተጨናቂ የጣቱን ከጣቱ ቁልፍልፍ አድርጎ አስሮ ተቀምጧል። ስዳደግ ሰው ስዳደግ ነው፣ ባለጌ ሰው ባለጌ ነው። ትልቅ ሰው ሲመጣ ኖር አይልም። መላእክት አታከብሩ፣ እመቤታችን አታከብሩ፣ ሽማግሌ አታከብሩ፣ ኖር አትሉ። ስዳደግ የሚባለው ያ ነው፣ ስዳደግ ነው የሚባለው። ክብር የለም። የሰው ቤት ግብት ብሎ ሰው እንደፈለገው ላአውራ የሚልበት ስምንተኛው ሺ ስለሆነ ይቻላል። ስለዚህ አካሂዱን ስታውት እኛ ድንግል ማርያም ቤዛዊተ ዓለም ትባላለች። የምትባልበትን መንገድ ይሄ ነው የሚል ነው ክርክሩ። ኢየሱስ ላይ አይደለም፣ ያለቀ ጉዳይ ነው። ቤዛ ሁሉ ዓለም ነው የምትለው አንተ የዓለም ቤዛ ነው የምትለው ልክ ነህ። እኛ የዓለም ቤዛ ነው እንላለን፣ ከአንተ ቀድመን ነው የምንለው። ከእኛ ነው የሰማው እንደውም ከእኛ ነው የሰማው። ቤዛ የሚል ቃል የግዕዝ ነው በነገራችን ላይ የግዕዝ ቃል ነው እየተጠቀምክ ያለው አልገባም፣ እንጂ በላቲን ተጠቀም። የጀርመን ሉተር ከሆነ ሀሳብህ ቤዛ የሚል ቃል አታገኝም። ግዕዝ ነው ቃሉ ራሱ። ቤዛ ተውሰ ራሱ ከማ ተውሰ እንደምታውራ እንኳን አታቅም። የግዕዝ ቃል ነው እና ቤተ ክርስቲያን ያላት መነጋገሪያ ቋንቋ ነው። ግዕዙን ይዛ የተቀመጠች የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ እየተነጋገርን ያለነው ስለ ኢየሱስ ቤዛነት አይደለም። አሁን ክርክሩን ሰዎች ሲልኩ ሊምኑ ወደ መን አዙረውታል። ክርስቶስ ቤዛ አይደለም፣ ክርስቶስ ቤዛ ነው። ክርስቶስ እሱ አይደለም፣ እሱ ምንም ጥያቄ የለው። ክርስቶስ ቤዛ ሁሉ ዓለም ነው። እንዴት ሲባል ደግሞ ዓለም የሚያውቀው ነው። በቀራኒው አደባባይ ተሰቅሎ ደሙን አፍሶ ቀድሞ በከብቶች በረት ተወልዶ ሙስና መቃብርን አጥፍቶ መርገመ ስጋ መርገመ ነፍስ ደምስሶ የዲያብሎስን መንፈስ አስሮ በቀራኒው አደባባይ አስራ ሶስቱን ህማማተ መስቀል ተቀብሎ በአምስቱ ቅንዋት ተቸንክሮ ደሙን አፍሶ ስጋውን ቆርሶ ያዳነን ይሄ በኦርቶዶክስ ነው የሚታወቀው እንጂ ጌታ መጣኸው ዓለም ጣዖት ሲያመልክ እኮ። ኢትዮጵያ እግዚአብሔርን የምታመልክ ሀገር እኮ ናት። ስለዚህ እሱ ላይ አይደለም ክርክሩ ስለዚህ ወዴታ ዞሩት። ወደዛ ዞሩት። ስለ ድንግል ማርያም ቤዛነት አሁንም እኛ የምናነሳሉ ብበሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የፈለገ ቦታ ተሄዶ ቢጠየቅ ድንግል ማርያም ተሰቅላ አድናለችው የሚሉ አንድም ሰው ይሄንን አይቀበልም። ያላልነውን ስለዚህ ሰይጣኑም እንደሚለው ያልተባለውን እንደተባለ የተባለውን እንዳልተባለ። በቃ ሴጣን ማለት ይሄ ነው። ተንኮለኞቹም ሰራተኞች ያ ነው። ሀሰተኞቹም አገልጋዮች ያ ነው። ተጠበቁ የተባለውን ከነዚህ ነው። ተመልከቱ፣ ያልነውን አላሉም ይሉናል፣ ያላልነውን አሉ ይሉናል። ምክንያትን እቆርጥ ዘንድ ከካህዲያኑ ይህን እላለሁ እንዳለ ጳውሎስ ሐዋርያ እኔም ይህን እላለሁ። ስለዚህ በምትነጋግሩበት ጊዜ መስመሩን ይዛችሁ በዩቱብም በቲክቶክም በምትነጋግሩበት ጊዜ ከመስመሩ ሳታልፉ፣ ይሄ ነው የእኛ መነጋገሪያ፣ ይሄ ነው የእኛ ነጥብ ብላችሁ በዛ መንገድ ነው የምትነጋገሩት። የድንግል ማርያም ቤዛነትን በተለያየ መንገድ ቤዛ የሚለውን ቃል ራሱ ተንትነነዋል በስንት መንገድ ቤዛ እንደሚባል። አምላክ የሚለውን ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር ላይ ሙሴን አምላክ አድርጌ ያለው ሲል ፈጣሪ ሰማይና ምድርን ፈጠረ ብለን ነው እኛ ሙሴ ፈጣሪ ነው ብለን እንቀበላለን። ተመልከት፣ ቃሉ ግን ምንድን ነው? ላንጉዌጅ ኦፍ ሊሚቴሽን አለ፣ በፍልስፍናው ትምህርት ቤት የሚሰጥ ነው። ወይም ሊሚቴሽን ኦፍ ላንጉዌጅ፣ የቋንቋ ውስንነት። ይሄ ውስንነት ቃሎቻችን አንድ ነገር የምንገልጽበት የተለያየ አገላለጽ ሊኖሩ ይችላል የተለያየ አገላለጽ ሊኖረው ይችላል። ስለዚህ ሙሴ ለምሳሌ አምላክ አድርጌ ያለው ሲለው ሰማይና ምድር ፈጥራል ማለት አይደለም። እመቤታችን ቤዛ ስንል ተሰቅላለች ማለት አይደለም። ወዴትም ልታጣሙት አትችሉም። ሙሴን ደግሞ በሌላ ስፍራ ቤዛ ነህ ብሎታል ለእስራኤል። እመቤታችን ለእኛ ቤዛ ብሎ አማላጃችን ናት። ቤዛ ኩሉ አለማለት ለሚቀበላት ሁሉ አማላጅ ናት። ነገር ግን በዚህ ነገር ላስጨብጣችሁ ማርያም አማላጅ ናት። አዎ ታማልድሃለች። አይደለችም፣ አታማልድህ። በቃ ይሄ እኮ ነው ነገሩ። ማርያም አማላጅሽ ናት። ምን አልሽ? አዎ ታማልድሻለች። አይ አማላጅ አይደለችም፣ አታማልድሽም። ይሄ እኮ ነው የእኛ ትምህርት፣ የእኛ ትምህርት እኮ ይሄ ነው። ኢየሱስ አማላጅህ ነው። ኦርቶዶክስ አይ አምላኬ ነው። እንግዲያው ለፍርድ ሲመጣ ዳኛ እሱ ነው። አንተ ሌላው ስ ምን ትላለህ? ኢየሱስ አማላጄ ነው? አዎ አማላጄ ነው። ለፍርድ ወንበር ላይ ሲቀመጥ ዳኛ ሲሆን ምልትል ነው። መልስ የለህም፣ መልስ የለህም። አንድ ጊዜ በመስቀል ላይ ደሙን አፍሶ አስታርቆናል። አለቀ። ከማጋ አስታረቀ ለሚለው ደግሞ ከባህሪ አባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ከራሱ ጋር አስታርቃል። እኛም ምንለዋለን መስላችሁ ክርስቶስን ራሱ ሰዊ፣ ራሱ መስዋዕት፣ ራሱ ሰውቶ፣ ራሱ ተወካፊ፣ እንደዛ ነው። ይህና እናንተ አምላክ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው፣ የካውንስሉ ምናምን ብቻ ነው ጻድቁ አብዶ። እኔ በጌታ ምን ቢሎ ቢናገሩ ጥሩ ነው ሚስራቸው፣ ያሉትን መድገም ራሱ ከበር ይገይዛል። ማርያም ጴንጤ ናት። እግዚኦ ቡዶ ጌታት የጌታችን እናት ማርያም ጴንጤ ናት። ኧረ ኧረ፣ በቅዱስ ሚካኤል ኧረ፣ ሐዋርያትም ጴንጤ ናቸው አሉ። ደቀ መቶ ሀያው ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ እስኪ እኔ እሺ ስ ሽንቅቅን ያሉ ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እኔ ጌታን በስማ ደቀ መዛሙርቱ ጴንጤ ናቸው፣ አስራ ሁለቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። ክርስቶስን እኔ እያካበድኩ አይደለም ግን ሼ ያዘኝ ልርሳቸው

ሐዋርያት ጴንጤ ናቸው። የጌታችንም እናትንም ጨምራ ፔንቴ ማን ያለው በሚለው በጋሽ ይሰራል ይሰራል፣ ያስፈልገናል። ስም ሐዋርያት ፔንቴዎች ራሱ አልቻልኩም። ይህም ነው ስሜታዊ እያረገኝ ነው። አገልግሎ ሰባት ነው፣ ስንት ነው? ሙሉ ሙሉ ደምር። የት ነው የምደምረው? 28 ዓመት። ስለዚህ 20 ዓመት ላይ ነው በነብይነት የተሾምከው ማለት ነው። አዎ። ኦኬ ኦኬ። እስኪ በአገልግሎት ዘመን አንተ ተንብየህ ነብይ ለመሆን ያረጋገጥክበት ትንቢት አለ የተፈጸመ? አዎ። አውቃለሁ። ለምሳሌ ለምሳሌ እኔ አንዳንድ ጊዜ ጸጋው ሲመጣ አሁን ጸጋው ሲመጣ አንዳንድ ጊዜ ያው ተቀብታችሁ አንደኛ ጊዜ የወጣችሁ ሰዎች ያው ታውቃላችሁ ብዬ አስባለሁ። እኔ ግን ላካ አላውቅም ነበረ ዝም ብዬ ቃል ሲያወጣ አንድ ሴት አለች። እኔ በጣም የገረመ ነገር አስራ አምስት ዓመት ሙሉ ልጅ ያላገኝ ሴት አለች። መንፈስ ቅዱስ ስናገር ለሷ ቃል አወጣት ከዛ በኋላ 15 ዓመት ሙሉ ልጅ የላትም። ከዛ በኋላ ቀጣይ ዓመት ልጅ ትወልጃለሽ ጌታ ይላል ብዬ እኔ አላቅም፣ ብቻ ዝም ብዬ ነው ያይ ያወር ያወራሁት ጌታ ስናገር። ለምን በዛ ሰዓት ጸጋውም ገና እያደገ ነው። ከዛ በኋላ በጣም ይገርም ሁለት ቺ 11 ያንተ ጸጋ ያንተ ጸጋ በወቅቱ መጀመር ስለሆነ ገና እያደገ ነው። እየተለማመድክ ነበረ። ፍርሃትም አለ፣ ግን ደግሞ ድፍረትም አለ እሺ፣ አዎ። ከዛ በኋላ እሷ በኢየሱስ ክርስቶስም አምኛለሁ፣ በቃ ይኸው እግዚአብሔር ያደርገኛል ብለ አመነች። እንደተባለው ሴት ልጅ ወልዳ መታ መሰክረች። ስንት ልጅ ወለደች? እንደዚህ ተናግረ እንደዚህ ተናግረማ በዛ ለመሆን አለበት ስንት ልጅ ወለደች? አንድ ብቻ አንድ አይደለችም አሁን ጌታ ይመስገን፣ አራት ልጆች እናት ናት። እኔ ማውቂያለሁ፣ ወዲያው የገባኝ አንድ ብቻ እንደማይሆን ለምን አነጋገር የብዙ ልጅ ነው የብዙ ልጅ ነው የተናገርከው። ሌላስ እንደዚህ ፈውስ ምናምን የሆነው ነገር አለ ፈውስ ፈውስ ነገር አራ የፈውስ ማታ አለ። ጌታ ይመስገን፣ እኔ ያውን ያደረገኝ እሱ ነው። እኔ አላቅም። ለምን በነ ሆኖ ቁጭ ብሎ የሚሰራ መንፈስ ቅዱስ ነው እንጂ እኔ አላቅም። እና ጌታ ይመስገን ተፈወስ እንደዚህ ጉባኤ ላይ ሲያገለግል ብዙ ሰዎች በውሃ ላይ በተለያየ ነገር ላይ ሲጸልዩ የተፈወሱ ሰዎች ካንሰር፣ የተለያየ በሽታ ውስጥ